ጤና ስለሆን ወደ ሰዓቱ የስፖርት ዜናዎች እናልፋለን። ከዜናዎቹ ጋር ነዋ የማር ነው። የስንቄ ባንክ የስፖርት ዘገባ ስፖንሰራችንን ከልብና አመሰግናለን። የኢትዮጵያ ወንዶች እግር ኳስ ብሔራዊ ቡድን በቀሪ የዓለም ዋንጫ ማጣሪያ ጨዋታዎች ትኩረት አድርገው እንደሚሰራ አሰልጣኝ መሳይ ተፈሪ ተናገሩ። ኢትዮጵያ ከ26ቱ የዓለም ዋንጫ ተሳትፎ ውጭ ብትሆንም ለክብር እንጫወታለን ሲሉ አሰልጣኝ መሳይ ተፈሪና የቡና አንበል ሀይደር ሸረፋ ተናግረዋል። ነጻነት ጫን ያለው ተጨማሪ ዘገባል በዚህ የእግር ኳስ ስኬቶች ሁሉ መለኪያ በሆነው ታላቁ የዓለም ዋንጫ መድረክ ለመሳተፍ ለዓመታት ደፋ ቀና ያለችው ኢትዮጵያ ከ2014 አስቆጭ የማጣሪያ ጉዞ ውጪ በሌሎች ተስፋ ሰጪ ውጤትን ማሳየት አልቻለችም። ለ2026 የዓለም ዋንጫ ዳግም የተሳትፎ እድሏን ብትሞክርም ህልሟ በባለፉት ሁለት ተከታታይ ሽንፈቶች እውን ሳይሆን ቀርተዋል። በአሰልጣኝ መሳይ ተፈሪ እየተመራ የመጨረሻ የመደብ ማጣሪያ ጨዋታዎችን ለማድረግ ዝግጅት ላይ የሚገኘው ቡድኑ በነገ ሁለት ከጊኒ ቢሳው ጥቅምት ሁለት ደግሞ ከቡርኪና ፋሶ የመራ ግብር ማማያ ጨዋታውን ያደርጋል። በትናንትና ሁለት ጨዋታውን ወደሚያደርግበት ሩዋንዳ ያመራ ቡድኑ ለቀሪ ጨዋታዎቹ አስፈላጊውን ዝግጅት ስለማድረጉ አሰልጣኙ ገልጸዋል። ለአንድ ሳምንት ነው የሰራነው። የተለያዩ ስራዎችን ሰርተናል። ከአካል ብቃት ጋር፣ ከስነ ልቦና ጋር በተገናኘ ስራዎችን ሰርተናል በተለይ ከዚህ ከፕሬሲንግ ጋር ተያይዞ በዋነኝነት ትኩረት አድርገን ነው አራት ቀናቶች ላይ የሰራ ነው። እንደዚሁም ሁለት ቀን ከማጥቃት ጋር በተገናኘ ስራዎችን ሰርተናል። ነገ በትልቅ ደረጃ ሀገርን መወከል የሚችሉ ወጣት ተጫዋቾች መካተታቸውንም አንስተዋል። አዳዲስ ወጣት ልጆችን እድል ሰጥተናል። የታገሱ ታሪኩ፣ ኬኔዲ ከበደ፣ በረከት ካሌብና ዋንጮትን ከዚህ በፊት ብሔራዊ ቡድን እድል ያላገኙ ልጆችን አቅም ያላቸው ነገ ረጅም ጊዜ ብሔራዊ ቡድን ሊያገለግሉ ለሚችሉ ልጆች እንደዚሁ አካተናል። ምንም እንኳን ኢትዮጵያ ከዓለም ዋንጫው ተሳትፎ ውጭ ብትሆንም ለማሸነፍ እንደሚጫወቱ የቡድኑ አምበል ሀይደር ሸረፋ ተናግሯል። በፊት ለፊታችን እንግዲህ ሁለት ጫወታ አለ። ለዛ ደግሞ በሚገባ ተዘጋጅተናል። ኮች በሚፈልገው መንገድ መሄድ እስካለበት ደረጃ ኩሻ አድርጎ ማሳየት ያለበትን ነገር በጣም እያሳየን ያለው እኛ ደግሞ ለመቀበል ዝግጁ ነበር። ትሬኒንግ ላይ ያን ነገር አፕላይ ለማድረግ የወዳጅነት ግን ብናገኝ የተሻለ ነበረ። ያ ማድረግ አልተቻለም። ግን ዞሮ ዞሮ ምንም እንኳን ለማለፍ እንትኑ ባይኖረንም የብሔራዊ ቡድን ማልያ ለብሶ መጫወት በራሱ ትልቅ ክብር ነው እና ለማሸነፍ ነው። አቀራረባችን ከኳስ ጋርም ሆነ ከኳስ ውጭ ተጭነን ለመጫወት ነው ያሉት አሰልጣኝ መሳይ ተፈሪ ጨዋታው የክብር ጉዳይ ነው ብለዋል። በደንብ ትኩረት ሰጥተን ሳንጨናነቅ፣ ግን ጥሩ ነገር ሰርተን ተስፋ እንዳለው ነገሮችን በቀጣይ መስራት እንደሚቻል የምናሳይበት ብዙ ነገሮችን የምናስቀምጥበት ነው። የክብርም ጉዳይ ነው የሚኖረው ኢትዮጵያ ተሸነፈች ነው የሚባለው ስለዚህ እንደዚሁ እንደነገሩ አድርገን ለማለፍ አይደለም። በማጣሪያው በምድብ አንድ ስር ከተደለደሉ ስድስት ሀገራት መካከል አንዷ የሆነችው ኢትዮጵያ ካደረገቻቸው ስምንት ጨዋታዎች ጅቡቲን ስድስት ለአንድ ከማሸነፍ ውጪ በአራት ጨዋታዎች ተሸንፋ በሶስት ዋቻ በመውጣት በአራት የግብዳ ና በስድስት ነጥብ አምስተኛ ደረጃ ላይ ትገኛለች። ይህ ጉዞ በቂ አይደለም፣ በቀጣይ ሰርተን ሕዝቡን ለማስደሰት እንጥራለን ሲሉ አሰልጣኝ መሳይ ተፈሪ ተናግረዋል። በቅርብ ጊዜ የነበረው እንትን ያው የምታውቁት ነው እናንተ፣ የተደበቀ ነገር አይደለም። ጥሩ ውጤት አይደለም፣ ሰው አዝኗል ግን ደግሞ ተስፋ መቁረጥ የለብንም። ነገም ሌላ ቀን ነው። ሰርተን አሁን ያላቸው የተለያዩ በጎዶ ነገሮች ጨምረን እኛም በተለያዩ በትላልቅ መድረኮች ላይ ቆመን ሀገራችንን፣ ህዝባችንን ማስደሰት እንችላለን። ቀጣይ ባሉ ጌሞች ላይም የተወሰነ ነገር ሊያስኬደን የሚችል ተስፋ የሚሰጥ ነገር ቀጣይነት ያለው ነገር አርምን እናሳያለን ብዬ ተስፋ አደርጋለሁ። ነገ ቀን አስር ሰዓት ከጊኒ ቢሳው ጋር የሚጫወቱት ዋሊያዎቹ በኪጋሊ አማሆሮ ስታዲየም የመጀመሪያ ልምምዳቸውን አድርገዋል። የኢትዮጵያ ሴቶች ብሔራዊ ቡድን ለመጨረሻ አፍሪካ ዋንጫ ማጣሪያ ከታንዛኒያ ቻው ጋር ላለበት ጨዋታ ልምምዱን ማድረጉን ቀጥሏል። በትናንትናው እለት የዝግጅቱን አስራአንደኛ ቀን ልምምድ በአበበ ቢቂላ ስታዲየም ያከናወነ ሲሆን ከዩጋንዳ ካምፓላ ኩዊንስ በቅርቡ የኢትዮጵያ ንግድ ባንክን የተቀላቀለችውን አማካይን ማዕድን ሳሉን ወደ ቡድኑ አካቷል። በአሰልጣኝ ዮሴፍ ገብረ ወልድ የሚመራው ቡድኑ ሀይፀ የተጫዋቾችን በመያዝ ልምምድ እያደረገ እንደሚገኝ ይታወቃል። የኢትዮጵያ ሴቶች ብሔራዊ ቡድን በ26 የአፍሪካ ሴቶች ዋንጫ ማጣሪያ ከታንዛኒያ ጋር በጥቅምት ወር ሁለት ወሳኝ ጨዋታዎችን የሚያደርግ ይሆናል። በ19ኛው የአዲስ አበባ ከተማ የህዳሴ ዋንጫ የምድብ የመጨረሻ ጨዋታዎች በትናንትናው ዕለት ሲካሄዱ መቻል ፋሲል ከነማን፣ ኢትዮጵያ ቡና ደግሞ ኢትዮ ኤሌክትሪክን አሸነፉ። በግማሽ ፍጻሜው መቻል ከኢትዮ ኤሌክትሪክ ኢትዮጵያ ቡና ደግሞ ከቅዱስ ጊዮርጊስ ጋር የሚጫወት ይሆናል። ህሊና ዳና ጨዋታዎቹን ተከታትላችኋለሁ። የ19ኛው የአዲስ አበባ ከተማ የህዳሴ ዋንጫ የምድብ የመጨረሻ ጨዋታዎች በትናንትናው ዕለት ተካሂደዋል። ቀዳሚው ጨዋታ ከስምንት ሰዓት ጀምሮ በምድብ አንድ በሚገኙት መቻልና ፋሲል ከነማ መካከል የተደረገ ሲሆን መቻል ሶስት ለአንድ አሸንፏል። የመቻልን ጎሎች ዮሴፍ ታረቀኝ፣ አብዱልከሪም ወርቁና ተማም ሀቢብ ሲያስቆጥሩ ቃል ኪዳን ዘላለም የፋሲል ከነማን አንድ ግብ አስገኝቷል። የመቻል ዋና አሰልጣኝ ሙሉጌታ ምህረት ውድድሩ ቡድናቸውን ለማየት እንደረዳቸው በመግለጽ በጨዋታው የተሻሻለ ነገር መመልከታቸውንና የቡድኑ የውህደት ደረጃም በሂደት የሚስተካከል መሆኑን ተናግረዋል። ዋናው የዚህ የውድድሩ ዓላማ ያው ቲማችንን የምናይበት ስለነበረ ያው እኛም እንደ መጀመሪያ ጌማችን የመጀመሪያ ጌም ላይ ፈርስት 45 ላይ ጥሩ አልነበርንም። ሁለተኛ 45 ላይ ግን ትንሽ የተሻለ ለመሆን ሞክሯል። ዛሬም ከበፊቱ ትንሽ ለውጥ አለው። ቢሆንም ግን ቲማችንን የምናይበት ስለሆነ ብዙ ስራ ስለሚቀረን አሁንም ሰርተን ለቀጣዩ ለኢትዮጵያ ፕሪሚየር ሊግ ትልቅ ዝግጅት እናደርጋለን ብዬ ነው ማሰበው። የፋሲል ከነማ ዋና አሰልጣኝ ዮሀንስ ሳህሌ በበኩላቸው የዚህ ውድድር ዓላማ ቡድኑ በምን ደረጃ ላይ እንዳለ ለማየት መሆኑን በማስታወስ ተጫዋቾቹ ያሉበትን ደረጃ መመልከት መቻሉንም ተናግረዋል። ለእኛ በጣም ጠቃሚ ነው፣ ምክንያቱም ምንም ጨዋታዎች ተጫውተ ስለማናቅ፣ አንዳንዶቹ ዛሬ የገቡ ልጆች የመጀመሪያቸው ጨዋታ ነው የት እንዳሉ ለማወቅ በቃ የዚህ ቶርናመንት ዋናው ዓላማ እኛን ማወቅ ነው። እኛ የት ነው ያለ ነው? ኮንዲሽናችን ምን ላይ ነው? የምንሰጠውን የስልት ስራ ልጆቹ እየሰሩ ነው ወይ? አሁን መጨረሻ ላይ እያየን ነው። ኮንዲሽናቸው እየወረደ ሲመጣ ከረፍት በፊት ጥሩ ነበረ፣ ከረፍት በኋላ ስህተቶች እየበዙ መጡ። አንዱ ድካም ነው፣ ሁለተኛ አዳዲስ ልጆችንም እያገባን የምናይበት ስለሆነ ለእኛ በጣም በጣም የሚጠቅም ነው። ሌላው ደግሞ ፕሮሰስ ነው፣ በፕሮሰስ የምንሄደው ነገር ስለሆነ ለመንቀሳቀስ ያን እየገነባን የምንሰራው ስራ ነው። በሌላ የአዲስ አበባ ከተማ የምድብ ሁለት ሁለተኛ ጨዋታ ኢትዮጵያ ቡና በወልደ አማኑኤል ጌቱ ብቸኛ ግብ ኢትዮ ኤሌትሪክን አንድ ለባዶ አሸንፏል። ውጤቱን ተከትሎም ኢትዮጵያ ቡና ምድቡን በቀዳሚነት ሲያጠናቅቅ ኢትዮ ኤሌትሪክ ሁለተኛ ደረጃን በመያዝ ወደ ግማሽ ፍጻሜው ተሸጋግሯል። ከጨዋታው በኋላ የኢትዮጵያ ቡና ዋና አሰልጣኝ አብይ ካሳሁን ከሁለቱም ጨዋታዎች አንጻር በዛሬው ጨዋታ በተለይም በሁለተኛው አጋማሽ በነበረው እንቅስቃሴ ደስተኛ እንደነበሩ ገልጸዋል። እንደ አቋም መለኪያ ነው የምናየው። ነገር ግን የዛሬው ጨዋታ ላይ በተለይ ሰከንዳፊ ያሳየ ነው ተቀይሮ የገቡት ወጣት ተጫዋቾች ናቸው። ሚኪያስ በዳሶ፣ ሚኪያስ መሀል የገቡ ልጆች በጣም ጥሩ ነገር ሰጥተው ነው በተለይ መጀመሪያ ላይ ትንሽ ወደ ኋላ የሆልዲንግ ሚንፊልደራችን ትንሽ ወደ ኋላ ቀረት ብሎ ይጫወት ነበር ና እሱን ለማረም የወሰድንበት መንገድ ሊጉ ላይ የተሻለ ነገር እንድንሰራ አንድ ርማት ሰጥቶናል። የዛሬው ጌም በመጨረሻ ደቂቃ ላይ በራሳችን የጥንቃቄ ጉድለት ጎል ገብቶብናል ያሉት የኢትዮ ኤሌክትሪኩ ዋና አሰልጣኝ ዘሪሁን ሸንገታ ሲቲ ካፑ ያለንን ጠንካራ ና ደካማ ጎን እንድናይ ያድርገናል ብለዋል። ጨዋታ በጣም ጥሩ ነው። ፈልገውና ማድረግ የነበሩብን ብዙ ነገሮች አድርገናል የተሻለ ነገር ለመስራት ጥሩ ብዙ ነገሮች አድርገናል፣ ግን ያው የመጨረሻው ደቂቃ ላይ በራሳችን ጥንቃቄ ጉለት ጎል ገብቶብናል። ያው ፉትቦል ነው እንጂ በጣም ጥሩ ነው። ሰከንድ ሀፉም ፈርስት ሀፉም ያሰብነውና ማድረግ ያለብንን ነገሮች አድርገን ጥሩ ነገር አይችባቸዋለሁ ላሉ ተጫዋቾች ግን ስቲካፕ ያለን ድክመት ጠንካራ ጎንና ጥሩ ጎንን የምታይበት ነው። አቅም አላቸው ልጆቼ። በጣም ተጫውተዋል፣ ጥሩ ነገር ሰርቷል። ያው ሚስ ያደረጉት በመጓጓትን አንዳንድ እንቅስቃሴዎች ላይ ጥሩ እንቅስቃሴዎች አድርገው የጓጉበት ነገር አለ። ግን በተገላቢቶች ደግሞ ላስት ሚኒቶች ላይ በኦርጋናይዜሽን ስህተት ወይም በአንዳንድ ተጫዋች ትኩረት ማነስ ጎል ገብቶብናል። ያንን ካስተካከል ጥሩ ቲም ነው ብዬ አስባል። የአዲስ አበባ ከተማ የህዳሴ ዋንጫ የግማሽ ፍጻሜ ጨዋታዎች ሐሙስ ጥቅምት 29 ሲካሄዱ፣ ሰባት ሰዓት ላይ መቻል ከኢትዮ ኤሌክትሪክ፣ ዘጠኝ ሰዓት ተኩል ላይ ደግሞ ኢትዮጵያ ቡና ከቅዱስ ጊዮርጊስ የሚጫወቱ ይሆናል። 47ኛው የካፍ ዓመታዊ መደበኛ ጠቅላላ ጉባኤ በኮንጎ ኪንሻሳ ተከናውኗል። በርካታ ግምገማዎች በተከናወኑበት መድረክ ካፍ ካለፉት አመታት በተሻለ የተጣራ ትርፍ አግኝቻለሁ ብሏል። አመታዊ ገበያቸው በእጅጉ መጨመሩ ይፋ ያደረጉት የካፍ ፕሬዚዳንት ዶክተር ፓትሪስ ሙሴፔ በዓለም አቀፍ ደረጃ በተሻለ መፎካከር እንዳለባቸው ግን ተናግረዋል። ምረት ተስፋዬ ዝርዝር አላት። የአፍሪካ እግር ኳስ የበላይ ካፍ በአመት አንዴ በሚያከናውን ነው መደበኛ ጠቅላላ ጉባኤ ሀምሳ አራቱም የካፍ አባል ሀገራት በተገኙበት ግምገማዎችን አከናውኗል። በኮንጎ ኪንሻሳ በተካሄደው አርባ ሰባተኛው አመታዊ መደበኛ ጠቅላላ ጉባኤ ካወጪ ገቢ ጋር በተያዘ የአፍሪካ እግር ኳስ እድገት፣ የታዳጊዎች እግር ኳስ መሰረተ ልማቶች፣ ውድድሮችን በተሻለ ጥራት ስለማከናወን፣ በአለም አቀፍ ደረጃ የአፍሪካን ተሳትፎና እግር ኳስ ደረጃ ከፍ ስለማድረግ ተነስቷል። ካፍ አመራር በአመቱ የነበረውን እንቅስቃሴ፣ ውድድሮችን፣ እንደዚሁም በአፍሪካ የእግር ኳስ እድገት እድገትን በተመለከተ ታቅደው የተከናወኑ ፕሮጀክቶችን በተመለከተ ሪፖርት አቅርበዋል። በካፍ ፕሬዚዳንት ዶክተር ፓትሪስ ሙትሲፔ ስር ያለፉትን አመታት ትርፋማነትን ሲያመጣ ለበርካታ አመታት የነበረበትን የበጀት ወይም የገንዘብ ጉድለት ማስተካከልም ችሏል። በ2001 በተነደፈው የአካሄድ የማሻሻያ ዘዴ መቀየር መቻሉንና በዛ ረገድ እድገት እንደተገኘበት በ47ኛው የካፍ ጠቅላላ ጉባኤ ላይ ይፋ ተደርጓል። ይፋ በተደረገው መሰረትም የተጣራ 94 ሚሊዮን የአሜሪካ ዶላር አትርፏል። ይህም ከበርካ በርካታ አመታት በኋላ መሆኑም ተገልጿል። ከትርፋማነቱ በዘለለም በሚከናወኑ ውድድሮች ሽልማቶችና የገንዘብ ድጋፎች ላይ ጭማሪ ማድረጋቸውንም አስታውሰዋል። የካፍ የፋይናንሻል ስርዓት ገቢና ወጪ መረጋጋት አባል አገራትን፣ ክለቦችን፣ ተጫዋቾችን የጠቀመ ሆኗል። በማርኬቲንጉ በማስታወቂያ ትልቅ ስራ እየሰራ ሲገኝ አመታዊ ገቢው በእጅጉ እየጨመረም ይገኛል። ከ166 ሚሊዮን ዳላር በላይ ከፍ ማለቱም ተነግሯል። ትልልቅ የአጋርነት ስምምነቶችን መፈጸም መቻላቸው የውድድሮችን ጥራትና ተደራሽነት ከፍ ያደረገም ሆኗል። በመድረኩ ፕሬዝዳንቱ ዶክተር ፓትሪስ ሙትሲፔ አሁንም ዋነኛው ትኩረት ካፍ እውቅና በሰጣቸው የወንዶች የሴቶች፣ እንደዚሁም የታዳጊዎች መድረኮች ሁሉ የውድድር ጥራቶችን ለመጨመርና የአፍሪካን እግር ኳስ እድገት ከፍ ለማድረግ የሚሰሩ ስራዎች እንደሚጠናከሩ ሲያነሱ፣ ታዳጊዎችን ለማፍራት መሰረተ ልማቶች ላይ የተሰጠውን ትኩረት መጨመር አስፈላጊ ነው ብለዋል። በዓለም አቀፍ ደረጃ ተወዳዳሪነትን መጨመርና ማሳደግም ይገባል ብለዋል። በካፍ ስር በሚደረጉ ውድድሮች የሽልማት መጠን ከፍ መደረጉ ይታወሳል። የ2023 የአፍሪካ ዋንጫ አሸናፊ ኮት ዲቫር 40 በመቶ የጨመረ ሽልማት ማግኘቷ የሚታወስ ሲሆን በሴቶች ካፍ ሻምፒዮንስ ሊግ 52 በመቶ፣ እንደዚሁም በሴቶች አፍሪካ ዋንጫ የናይጄሪያ ሴቶች ብሔራዊ ቡድን ከዚህ ቀደም ከነበረው ሽልማት እጥፉን ማግኘቱ ይታወቃል። በዓመታዊ መደበኛ ጠቅላላ ጉባኤ የተገኙት የፊፋው ፕሬዚዳንት ዣን ኢንፋንቲኖ በዓለም ክለቦች ዋንጫ አራት ክለቦች አፍሪካን ወክለው መሳተፋቸው ትልቅ ነገር ነው ብለዋል። አክለውም በመድረኩ 19 የአፍሪካ ሀገራት በተጫዋቾች መወከላቸውን አንስተዋል። ፊፋ ከ2016 ጀምሮ በአፍሪካ እግር ኳስ ላይ አንድ ቢሊዮን የአሜሪካ ዳላር ፈሰስ ማድረጉንም አስታውቀዋል። ታዳጊዎች የአፍሪካ ተስፋዎች ናቸው ያሉት ኢንፋንቲኖ ሊሰራባቸው እንደሚገባም ተናግረዋል። የካፍ ፕሬዚዳንት ዶክተር ፓትሪስ ሙትሲፔ በትልቁ ትኩረት የሰጠነው ጉዳያችን የታዳጊዎች እግር ኳስ ነው ሲሉም ተናግረዋል። በመጨረሻም በዓለም ከአመት በታች የዓለም ዋንጫ ሞሮኮ፣ ናይጄሪያና ደቡብ አፍሪካ ጥሎ ማለፍን መቀላቀላቸውን አረጋገጡ። በቺሊ አስተናጋጅነት እየተካሄደ በሚገኘው የዓለም ከሃያ አመት በታች ዋንጫ ሶስቱ የአፍሪካ ተወካዮች የጥሎ ማለፍ ተጋጣሚያቸውን አውቋል በዚህ መሰረት ሞሮኮ ከኮሪያ ሪፐብሊክ ትጫወታለች ናይጄሪያ በበኩል አርጀንቲናን የምትገጥም ይሆናል ደቡብ አፍሪካ ከኮሎምቢያ የሚያደርጉት መርሃ ግብርም የሚጠበቅ ነው ትናንት በተደረጉ ጨዋታዎች ናይጄሪያ ከኮሎምቢያ እንዲሁም ሳውዲ አረቢያ ከኖርዌ አንዳቻ ተለያይቷል ዛሬ ምሽት ዩክሬን ከስፔን የሚጫወት ይሆናል ውድድሩ ነገም ሲቀጥል ቺሊ ከሜክሲኮ አርጀንቲና ከናይጄሪያ እንዲሁም ኮሎምቢያ ከደቡብ አፍሪካ ጋር ጨዋታቸውን የሚያደርጉ ይሆናል። ተመልካቻችን፣ ለሰአቱ የነበሩ የስፖርት ዜናዎች እነዚህ ናቸው። ጤና ይስጥልኝ።